ዘፍጥረት ምዕራፍ 42 ያዕቆብ በግብፅ እህል መኖሩን ሲሰማ ልጆቹን እንዲህ አላቸው፣ ለምን እርስ በርስ ትተያያላችሁ? በግብፅ እህል መኖሩን ሰምቻለሁ። ስለዚህ ከመሞት መሰንበት ይሻላልና ወደዚያ ወርዳችሁ እህል ሸምቱልን አላቸው። ከዚያም አስሩ የዮሴፍ ወንድሞች እህል ለመሸመት ወደ ግብፅ ወረዱ። ነገር ግን ያዕቆብ የዮሴፍን ወንድም ብንያምን ክፉ ነገር ይደርስበታል በሚል ፍርሃት ከወንድሞቹ ጋር አላከውም። ራቡ በከነአን በመበርታቱ እህል ለመሸመት ወደ ግብፅ ከሄዱት ሰዎች መካከል የእስራኤል ልጆችም ነበሩ። በዚህ ጊዜ ዮሴፍ የምድሪቱ ገዢ ነበረ። ለአገሩ ሰዎች ሁሉ እህል የሚሸጥላቸው እርሱ ነበረ። የዮሴፍ ወንድሞች እንደደረሱ ከፊቱ ቀርበው ወደ ምድር ለጥ ብለው እጅ ነሱት። ዮሴፍም ወንድሞቹን ገና ሲያያቸው ወዲያውኑ አወቃቸው። ነገር ግን እንደማያውቃቸው ነው፣ ከየት የመጣችሁ ናችሁ ብሎ በቁጣ ቃል ተናገራቸው። እነርሱም እህል ለመሸመት ከከነዓን ምድር የመጣነን ብለው መለሱለት። ዮሴፍ ወንድሞቹን ቢያውቃቸውም እንኳን እነርሱ ግን አላወቁትም። በዚህ ጊዜ ስለ ወንድሞቹ ያየው ሕልም ትዝ አለውና፣ ሰላዮች ናችሁ፣ የመጣችሁት አገራችን በየትኛው በኩል ለጥቃት የተጋለጠች መሆኗን ለመሰለል ነው አላቸው። እነርሱም እንዲህ አሉት፦ ጌታችን ሆይ፣ እንዲስ አይደለም፣ አገልጋዮቼ የመጣነው እህል ለመሸመት ነው ሁላችንም የአንድ አባት ልጆች ነን። አገልጋዮችህ የታመንን ሰዎች እንጂ ሰላዮች አይደለንም። እርሱ መልሶ አይደለም፣ ከየት በኩል ለጥቃት የተጋለጠች መሆኗን ለመሰለል ነው አላቸው። እነርሱ ግን መልሶ እኛ አገልጋዮችህ ከከነዓን አገር ከሚኖር ከአንድ ሰው የተወለድን አስራ ሁለት ወንድማማቾች ነን። ትንሹ ወንድማችን አባታችን ዘንድ ሲሆን፣ አንዱ ግን የለም አሉት። ዮሴፍም እንዲህ አላቸው ነገርኳችሁ እኮ ሰላዮች ናችሁ። ታናሽ ወንድማችሁ እዚህ እስካልመጣ ድረስ ከዚህ ንቅንቅ እንደማትሉ በፈርዖን ስም እምል አለው። ማንነታችሁ የሚረጋገጠው በዚህ ነው። በሉ ከእናንተ አንዱን ላኩና ወንድማችሁን ይዞ ይመለስ። የቀራችሁት ግን የተናገራችሁት ቃል እስኪረጋገጥ ድረስ እስር ቤት ትቆያላችሁ። እንደተናገራችሁት ካልሆነ ግን በፈርዖን ስም እምል አለው ሁላችሁም ሰላዮች ናችሁ አላቸው። ሁሉንም ሶስት ቀን በእስር አቆያቸው። በሶስተኛው ቀን ዮሴፍ እንዲህ አላቸው እኔ እግዚአብሔርን ስለምፈራ እንዲህ በማድረግ ሕይወታችሁን አትርፉ። ታማኝ ሰዎች ከሆናችሁ ከመካከላችሁ አንዱ እዚህ እስር ቤት ሲቆይ፣ የቀራችሁት ግን ለተራቡት ቤተሰቦቻችሁ እህል ትወስዳላችሁ። ታናሽ ወንድማችሁን ግን ይዛችሁ መምጣት አለባችሁ። በዚህም የተናገራችሁት ቃል እውነተኝነት ይረጋገጣል፣ እናንተም ከመሞት ትተርፋላችሁ። እነርሱም ይህን ለመፈጸም ተስማሙ እርስ በርሳቸው ያው በወንድማችን ላይ ባደረስነው በደል ምክንያት ቅጣታችንን እየተቀበልን ነው። እርሱ እንደዚያ ተጨንቆ ስለ ሕይወቱ ሲማጠንን እኛ አልሰማነውም ነበር። ይህ መከራ የደረሰብን በዚሁ ምክንያት ነው ተባባሉ። ሮቤልም መልሶ በዚህ ልጅ ላይ ክፉ ነገር አታድርጉ ብዬ አልነበርምን? እናንተ ግን አልሰማችሁኝም። ስለዚህ ደሙ ከእጃችን ይፈለጋል አላቸው። ዮሴፍ የሚያነጋግራቸው በአስተርጓሚ ስለሆነ የሚነጋገሩትን እንደሚሰማቸው አላወቁም ነበረ። ከዚያም ከፊታቸው ዞር ብሎ አለቀሰ። ከዚያም ወደ እነርሱ ተመልሶ እንደገና አነጋገራቸው። ስምዖንንም ከእነርሱ ለይቶ ዓይናቸው እያየ አሰረው። በስልቻዎቻቸው እህል እንዲሞሉላቸው ብሩንም በእያንዳንዱ ሰው ስልቻ ውስጥ መልሰው እንዲያስቀምጡና ለጉዟቸው ስንቅ እንዲያስይዟቸው ዮሴፍ ትእዛዝ ሰጠ። ይህም ከተደረገላቸው በኋላ እህላቸውን በአህዮቻቸው ጭነው ጉዟቸውን ቀጠሉ። በመንገድም ለአዳር ሰፍረው ሳሉ ከእነርሱ አንዱ ከያዘው እህል ላይ ለአህያው ለመስጠት ስልቻውን ሲፈታ በስልቻው አፍ ላይ ብሩን አገኘ። እርሱም ወንድሞቹን እረ ብሬ ተመልሶልኛል ይሄው ስልቻ ውስጥ አገኘሁት፣ አላቸው። ሁሉም ልባቸው በድንጋጤ ተሞልቶ እየተንቀጠቀጡ በመተያየት እግዚአብሔር ምን ሊያመጣብን ይሆን አሉ። በከነዓን ምድር ወዳለው ወደ አባታቸው ወደ ያዕቆብ ከደረሱ በኋላ ያጋጠማቸውን ሁሉ እንዲህ ብለው ነገሩት። የአገሩ ጌታ የሆነው ሰው ምድሪቱን እንደምንሰልል ቆጥሮን በቁጣ ተናገረን። እኛ ግን እንዲህ አልነው፣ እኛ የታመንን ሰዎች ነን እንጂ ሰላዮች አይደለንም። እኛ የአንድ አባት ልጆች የሆንን አስራ ሁለት ወንድማማቾች ነን። አንዱ የለም፣ ታናሽ ወንድማችን ግን ከአባታችን ጋር በከናን ይገኛል። ከዚህ በኋላ የአገሩ ጌታ የሆነው ሰው እንዲህ አለን፣ ታማኝ ሰው መሆናችሁን የማውቀው በዚህ ነው። ከእናንተ መካከል አንዱ ወንድማችሁን እዚህ እኔ ዘንድ ተታችሁ የተቀራችሁት ለተራቡት ቤተሰቦቻችሁ እህል ይዛችሁላቸው ሂዱ። ነገር ግን ታናሽ ወንድማችሁን ወደ እኔ አምጡት። በዚያን ጊዜ ታማኝ ሰዎች እንጂ ሰላዮች አለመሆናችሁን አውቃለሁ። ወንድማችሁንም መልሼ ይሰጣችኋለሁ፣ እናንተም በምድሪቱ እንደ ልብ ለመዘዋወር ትችላላችሁ። እህሉንም ሲዘረግፉት በየስልቾቻቸው ብራቸው እንደተቋጠረ ተገኘ። የእያንዳንዳቸው የተቋጠረ ብር ሲያዩም እነርሱም ሆነ አባታቸው ደነገጡ። አባታቸው ያዕቆብም ያለ ልጅ እኮ አስቀራችሁኝ፣ ዮሴፍ የለም፣ ስምዖን የለም፣ አሁን ደግሞ ብንያምን ልትወስዱ ትፈልጋላችሁ እረ፣ ምን ጉድ ነው የመጣብኝ? አላቸው። በዚህም ጊዜ ሮቤል አባቱን መልሼ ባላመጣው፣ ሁለቱን ወንዶች ልጆቼን ግደላቸው። ኃላፊነቱን ለእኔ ተውልኝ፣ እኔው መልሼ አመጣዋለሁ አለው። ያዕቆብም ልጄ አብሯችሁ ወደዚያ አይወርድም። ወንድሙ እንደሆነ ሞቷል፣ የቀረው እርሱ ብቻ ነው። ይዛችሁ ስትሄዱ በመንገድ ላይ አደጋ ቢደርስበት፣ ሽበቴን በመሪር ሐዘን ወደ መቃብር ታወርዱታላችሁ። አላቸው። ዘፍጥረት ምራፍ ራቡ አሁንም በምሪቱ ላይ ጸና ነበረ። ከግብጽ ያመጡትንም እህል በልተው ከጨረሱ በኋላ አባታቸው እስቲ እንደገና ወርዳችሁ ጥቂት እህል ሸምቱልን አላቸው። ይሁዳ ግን እንዲያለው ያ ሰው ወንድማችሁን ይዛችሁ ካልመጣችሁ ዳግመኛ ፊቴን አታዩን ብሎ በጥብቅ አስጠንቅቆናል። ወንድማችን ከኛ ጋር እንዲወርድ ከፈቀድክ ወደዚያ ሄደን እህል እንሸምትልሃለን። እርሱን የማትልከው ከሆነ ግን እኛም ወደዚያ አንወርድም። ያም ሰው ወንድማችሁን ይዛችሁ ካልመጣችሁ ዳግመኛ ፊቴን አታዩም ብሏልና። እስራኤልም ሌላ ወንድም አለን ብላችሁ ለዚያ ሰው በመንገድ ለምን ይህንን ችግር እንዲደርስብኝ ያደረጋችሁ ሲል ጠየቃቸው። እነርሱም ሰውየው ስለ ራሳችንና ስለ ቤተሰባችን አጥብቆ ጠየቀን። እንደገናም አባታችሁ አሁን በሕይወት አለ፣ ሌላስ ወንድም አላችሁ ሲል ጠየቀን። እኛም ለጥያቄው መልስ ሰጠ ነው። ታዲያ ወንድማችሁን ይዛችሁ ወደዚህ እንድትመጡ እንደሚል እንዴት ማወቅ እንችል ነበረ ብለው መለሱለት። ይሁዳም አባቱን እስራኤልን እንዲህ አለው፣ ልጁን ከእኔ ጋር ስደደው እኛም በቶሎ እንሂድ። ይህ ከሆነ አንተም እኛም ልጆቻችንም አንሞትም እንተርፋለን። ስለ ልጁ ደህንነት እኔ ራሴ ኃላፊ ነኝ፣ ስለ እርሱም በግል ተጠያቂ ሆናለሁ። እርሱንም በደህና መልሼ ባላመጣውና እዚህ በፊት ባላቆመው ለዘላለም በደለኛ ኔ ልሁን። ይህን ያህል ባንዘገኝ ኖሮ እስካሁን ሁለት ጊዜ ደርሰን መመለስ በቻለን ነበረ። ከዚህ በኋላ አባታቸው እስራኤል እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህን አድርጉ። ምድሪቱ ከምታፈራው ምርጥ ነገሮች ጥቂት በለሳን፣ ጥቂት ማር፣ ሽቱ፣ ከርቤ፣ ተምራን፣ ለውዝ በየስልቻችሁ ይዛችሁ ለዚያ ሰው እጅ መንሻ ውሰዱለት። በየስልቾቻችሁ አፍ ላይ የተገኘውን ብር መመለስ ስላለባችሁ እጥፍ ገንዘብ ያዙ። ያ በየስልቾቻችሁ ውስጥ የተገኘው ብር ምናልባት በስህተት የመጣ ሊሆን ይችላል። ወንድማችሁን ይዛችሁ ወደ ሰውየው በቶሎ ሂዱ። ሌላውንም ወንድማችሁን ብንያምን ይዛችሁ ለመመለስ እንድትችሉ ሁሉን የሚችል አምላክ በምሕረቱ የዚያን ሰው ልብ ያራራላችሁ። እንግዲህ ልጆቼንም ባጣ ምን አደርጋለሁ? ያመጣውን እቀበላለሁ። ሰዎቹም እጅ መንሻውን የብሩን እጥፍ እንዲሁም ብንያምን ይዘው ተነሱ። ወደ ግብፅ በፍጥነት ወረዱ። ዮሴፍን ፊት ቀረቡ። ዮሴፍ ብንያምን ከወንድሞቹ ጋር ባየው ጊዜ የቤቱን አዛዥ፣ እነዚህን ሰዎች ወደ ቤት ይዛቸው ሂድ፣ ዛሬ ቀትር ላይ አብረውኝ ስለሚበሉ ፍሪዳ ተጥሎ ምሳ ይዘጋጅ አለው። አዛዡም ዮሴፍ የነገረውን አደረገ። ሰዎቹንም ወደ ዮሴፍ ቤት ወሰዳቸው። ሰዎቹም ወደ ዮሴፍ ቤት በመወሰዳቸው ፈሩ። እነሱም ወደዚህ የመጣ ነው። ቀደም ሲል እዚህ መተን ስንመለስ በየስልቾቻችን ውስጥ ተመልሶ በተጨመረው ብር ሰበብ ነው ሰውየው ጥቃት ሊፈጽምብን አስገድዶ ባሮች ሊያደርገንና አህዮቻችንን ሊቀማን ይፈልጋል ብለው ሰጉ። ወደ ዮሴፍ ቤት አዛዥ ቀርበው በቤቱ መግቢያ ላይ አነጋገሩት። እንዲህም አሉት፤ ለመጀመሪያ ጊዜ እህል ለመሸመት ወደዚህ መተን ነበረ። ነገር ግን ለአዳር በሰፈርንበት ቦታ የየስልቾቻችንን አፍ ስንከፍት እያንዳንዳችን በስልቾቻችን አፍ ላይ ብራችንን ሙሉውን አገኘ ነው። ገንዘቡንም ይኸው መልሰን ይዘን መተናል። አሁንም እህል መሸመቻ የሚሆንን ተጨማሪ ብር ይዘን መተናል። ያኔ ገንዘቡን በየስልቾቻችን ውስጥ ማን መልሶ እንዳስቀመጠው ግን አናውቅም አሉት። የቤቱ አዛዥም አይዟችሁ፣ አትፍሩ። በየስልቾቻችሁ ውስጥ ያገኛችሁትን ገንዘብ የሰጣችሁ የእናንተም የአባቶቻችሁ አምላክ ነው እኔ እንደሆንኩ ብሩን ተቀብያለሁ አላቸው። ከዚያም ስምዖንን አውጥቶ አገናኛቸው። የቤቱ አዛዥ ሰዎቹን ወደ ዮሴፍ ቤት አስገብቶ፣ እግራቸውን የሚታጠቡበት ውሃ ቀረበላቸው። ለአህዮቻቸው የሚበሉት ገፈራ ሰጣቸው። ምሳ በዚያ እንደሚበሉ ተነግሯቸው ስለነበረ ዮሴፍ በቀትር ከመግባቱ በፊት እጅ መንሻዎቻቸውን ለማበረከት ተዘጋጁ። ዮሴፍም ወደ ቤቱ ሲገባ ያመጧቸውን እጅ መንሻዎች አበረከቱለት፣ ወደ መሬትም ዝቅ ብለው እጅ ነሱት። ዮሴፍም ስለ ደህንነታቸው ጠየቃቸው። ከዚያም ሽማግሌ አባት እንዳላችሁ ነግራችሁኝ ነበር። ደህና ነው? አሁንም በሕይወት አለ አላቸው። እነርሱም መልሰው አገልጋይ አባታችን አሁንም በሕይወት አለ ደህና ነው በማለት ወደ መሬት ዝቅ ብለው በአክብሮት እጅ ነሱት። ዮሴፍ በዓይኑ ሲቃኝ የእናቱ ልጅ ብንያምን አየና፣ ያ የነገራችሁኝ ታናሽ ወንድማችሁ ይሄ ነው ብሎ ጠየቃቸው። ብንያምንም ልጄ፣ እግዚአብሔር ይባርከ አለው። ዮሴፍም ወንድሙን በማየቱ ስሜቱ በጥልቅ ስለተነካ ፈጥኖ ከፊታቸው ገለል አለ። ሰወር ያለ ቦታ ፈልጎም እልፍኝ ውስጥ አለቀሰ። ፊቱን ከታጠበ በኋላ ተመልሶ ስሜቱን በመቆጣጠር ማዕድ ቅረብ አለ። ለዮሴፍ ለብቻው ቀረበለት። ለወንድሞቹም ለብቻቸው ቀረበላቸው። እንዲሁም ከእነርሱ ጋር ለሚበሉት ግብፃውያን ደግሞ ሌላ ገበታ ቀረበላቸው። ምክንያቱም ግብፃውያን ከዕብራውያን ጋር አብሮ መመገብን እንደ ጸያፍ ይቆጥሩት ነበረ። ወንድማማቾቹ ከበኩር እስከ ታናሹ እንደ የዕድሜያቸው በዮሴፍ ቤት በተርታ ተቀምጠው ነበረ። በመገረምም እርስ በርሳቸው ተያዩ። ከዮሴፍ ገበታ ላይ እየተነሳ ለእያንዳንዳቸው ምግብ ሲቀርብ የብንያም ድርሻ ከሌሎች አምስት እጥፍ ነበረ። እነርሱም እንዲህ ባለ ሁኔታ አብረው ተደሰቱ እስኪረኩም ጠጡ። ዘፍጥረት ምዕራፍ አርባ አራት ከዚህ በኋላ ዮሴፍ ለቤቱ አዛዥ እንዲህ ሲል መመሪያ ሰጠው። የሰዎቹ ስልቻ የሚይዘውን ብር በየስልቻቸው አፍ ክተተው፣ ከዚያም የብር ዋንጫዬን በታናሽ ወንድማቸው ስልቻ አፍ ከእህሉ ዋጋ ጋር ጨምረው አዛዡም ዮሴፍ እንዳለው አደረገ። ጎህ ሲቀድ ሰዎቹ ከነ አህዮቻቸው ተሸኙ። ከከተማው ምንም ያህል ርቀው ሳይሄዱ ዮሴፍ የቤቱን አዛዥ እንዲህ አለው፣ እነዚያን ሰዎች ቶሎ ድረስባቸውና ለበጎ ነገር ስለምን ክፉ መለሳችሁ? ይህ ጌታዬ የሚጠጣበት የተሰወረ ነገርም የሚያውቅበት ጽዋ አይደለምን? የፈጸማችሁት ድርጊት ክፉ ነው በላቸው። የቤቱ አዛዥ እንደደረሰባቸው ልክ እንደተባለው ተናገራቸው። እነርሱ ግን እንዲህ አሉት፤ ጌታችን እንዲያለ ነገር ለምን ይናገራል? እኛ አገልጋዮች እንዲያለውን ነገር አናደርገውም። ከዚህ ቀደም በየስልቾቻችን አፍ የተገኘውን ብር ከከነዓን እንኳን መልሰን አምጥተናል። ታዲያ አሁን ብር ወይም ወርቅ ከጌታ ቤት እንዴት እንሰርቃለን? የጠፋው ዕቃ ከአገልጋዮች የተገኘበት ይሙት፣ የቀረነው የጌታችን ባሮች እንሁን። እርሱም መልካም ነው፣ እንዳላችሁት ይሁን። ጽዋው የተገኘበት ሰው ባሪያ ይሆናል። የቀራችሁት ግን ከበደሉ ነፃ ትሆናላችሁ አላቸው። እያንዳንዱ ሰው ጭነቱን ወዲያውኑ አራግፎ ስልቻውን ፈታ። ከዚያም አዛዡ ፍተሻውን ከታላቁ ጀምሮ እስከ ታናሹ ድረስ ቀጠለ። በመጨረሻም ጽዋው በብንያም ስልቻ ውስጥ ተገኘ። በዚህ ጊዜ ልብሳቸውን በሐዘን ቀደዱ። ሁሉም ስልቾቻቸውን በየአህያሆቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳና ወንድሞቹ ወደ ዮሴፍ ቤት ሲገቡ እርሱ ገና ከቤት አልወጣም ነበረ። እነርሱም ከፊቱ መሬት ላይ ተደፉ። ዮሴፍም ለምን እንዲህ ያለ ነገር አደረጋችሁ? እንደ እኔ ያለ ሰው ስውር ነገር የሚያውቅበት ልዩ ጥበብ እንዳላታውቁምን? ሲል ጠየቃቸው። ይሁዳም ከእንግዲህ ለጌታችን ምን ማለት እንችላለን? ምንስ እንመልሳለን። እንዲህ ካለው በደል ንጹህ መሆናችንን ማስረዳትስ እንዴት ይቻለናል? እግዚአብሔር የእኛን የአገልጋዮችህን በደል ገልጧል። ከእንግዲህ ጽዋው የተገኘበት ብቻ ሳይሆን ሁላችንም ባሮችህ ነን አለ። ዮሴፍም ይህንንስ ፈጽሞ አላደርገውም፣ ባርያዬ የሚሆነው ጽዋው የተገኘበት ሰው ብቻ ነው። የቀራችሁት በሰላም ወደ አባታችሁ ተመለሱ አላቸው። ይሁዳም ወደ ዮሴፍ ቀረብ ብሎ ጌታ ሆይ፣ እኔ አገልጋይ አንዲት ቃል ብቻ ልናገር። አንተም የፈርዖን ያህል የተከበርክ ስለሆንክ እባክህ እኔ አገልጋይን አትቆጣኝ። ጌታዬ አባት ወይም ወንድም አላችሁ ብሎ አገልጋዮቹን ጠይቄ ነበረ። እኛም አዎን፣ ሽማግሌ አባት አለን፣ አባታችን በስተርጅና የወለደው ትንሽ ልጅ አለው። ወንድምየው ሞተዋል። ከአንድ እናት ከተወለዱት ልጆች መካከል የተረፈው እርሱ ብቻ ነው፣ አባቱም በጣም ይወደዋል ብለን ነበር። ከዚያም አንተ አገልጋዮችህን እንዳየው ወደ እኔ አምጡት አልከን። እኛም ለጌታዬ ልጁ ከአባቱ ሊለየ አይችልም፣ ከተለየው ደግሞ አባትየው ይሞታል አልንህ። አንተ ግን እኛን አገልጋዮችን ታናሽ ወንድማችሁ አብሯችሁ ወደዚህ ካልመጣ ዳግመኛ ፊቴን አታዩም አልከን። እኛም ወደ አገልጋዬ ወደ አባቴ በተመለስን ጊዜ አንተ ጌታዬ ያልኸንን ነገር ነው። ከዚያም አባታችን እስቲ ተመልሳችሁ ጥቂት እህል ሸምቱልን ሲለን መሄድ አንችልም፣ መሄድ የምንችለው ታናሽ ወንድማችን አብሮ ሲሄድ ብቻ ነው። ታናሽ ወንድማችንን ይዘን ካልሄድን በስተቀር የሰውየውን ፊት ማየት አንችልም አልነው። አገልጋይ አባቴም እንዲህ አለን። ሚስቴ ሁለት ወንዶች ልጆች እንደወለደችልኝ ታውቃላችሁ። አንዱ በወጣበት በመቅረቱ በእርግጥ የአውሬ እራት ሆኗል አልሁ። ከዚያ ጊዜ ጀምሮ ይኸው የውሃ ሽታ ሆኖ ቀርቷል። አሁን ደግሞ ይህን ልጅ ወስዳችሁ አንዳች ጉዳት ቢደርስበት ሽበቴን በመሪር ሐዘን ወደ መቃብር ታወርዱታላችሁ። እንግዲህ አሁን ልጁን ሳንይዝ ወደ አገልጋይህ ወደ አባቴ ብመለስ ሕይወቱ ከልጁ ሕይወት ጋር በጥብቅ የተሳሰረ ስለሆነ የልጁን ከኛ ጋር አለመኖር ሲያይ አባቴ ይሞታል። ከዚህም የተነሳ እኛ አገልጋዮችህ የአባታችንን ሽበት በመሪር ሐዘን ወደ መቃብር እናወርደዋለን። እኔ አገልጋይህ ልጅህን መልሼ ሳላመጣ ብቀር ለዘላለም በደለኛ አድርገ ቁጠረኝ፣ በማለት ስለ ልጁ ደህንነት በአባቴ ፊት ራሴን ዋስ አድርግ። ስለዚህ አሁን አገልጋይህ በልጁ ፋንታ የአንተ የጌታዬ ባሪያ ሆኜ እዚሁ ልቀር፤ ልጁ ግን ከወንድሞቹ ጋር ይመለስ። ልጁን ሳሊዝ እንዴት ተመልሼ ወደ አባቴ ቤት እሄዳለሁ? ፈጽሞ አላደርገውም። እባክህ በአባቴ ላይ የሚደርሰውን መከራ እንዳይ አታደርገኝ።